ሊንክ ካለ ግን ይምጣ፣ ችግር የለ። ድህነት ላይ አወያዩዋሉ፣ ድህነት ላይ አወያዩዋሉ። በደስታ እና ያው ውጤቱን አንችም ታውቂዋለሽ፣ ባስገባሽ፣ ትመሰክርያለሽ ምን ሊፈጠር እንደሚችል ሲጀመር ርሚያስ እኛን አይወክለን ነው ማስብልሽ፣ ሊዱ ድህነት ላይ ለመወያየት ከመጣ ማለት ነው። ከዛ ውጪ ግን የሆነ ነገር ላይ ተወያይ ማለት ሁ ድህነት ላይ ምናምን ተወያዩ ሲባሉ አስተምህሮ ላይ ተወያዩ ሲባሉ፣ አረ በፍጹም ይደና። እሺ እንደው ዝም ብሎ ነገረ ማርያም፣ ተአምረ ማርያም የሆነ ነገር ወይ ወይምን ምን እንደዚህ እሱ ላይ ብቻ እንደዚህ ገርላት ላይ ተአምራት ላይ ምናምን ብቻ ካሉን አንወያይም። በጣም ነው የሚያስበው። ክርስቶስም ገርላት መደበቂያ ነው የሆኗቸው የፕሮቴስታንትን አስተምህሮ አፈር ከድሜ እንዳይግጥባቸው አፈር ከድሜ እንዳናስበለው መደበቂያ ያደረጉት ገርላ ታአምራትን በእሱ ውስጥ ሽፍን ይላሉ። አይተዋል። የድህነት ትምህርታቸውን ብታዩት ጋይስ፣ የፕሮቴስታንትን ማለት ነው። ከሉትራን እስከ ካልቪኒስ ከካልቪኒስት እስከ ባፕቲስት እስከ ፔንቴኮስታል የድህነት ትምህርታቸው እጅግ በጣም የተመታ በጣም ኢመጽሐፍ ቅዱሳዊ ከመጽሐፍ ቅዱስ በብዙ ማይል የራቀ የራቀ ነው እንገባባቸዋለን ሉትራኒዝም ላይ እና ካልቪኒዝም ላይ በተደጋ አሁን በሚኖረን ጊዜ እሱ ው ብያችሁ ነበረ ዛሬ አጋጣሚ ይሄኛው የዚህኛው ልጅ ነገር በጣም ብዙዎቻችሁ ስለላካችሁልኝ ለዚህ ልጅ መልስ ልመልስ እንጂ ሉትራኖች ላይ በሚገባ ነው የምንሄድባቸው እሺ እሄዳለን እናየዋለን ትምህርታቸውን ገና በቃ የስተታቸውን የምንፍቅናቸውን መጀመሪያ የሆነውን ይዘን እንትን እናለን እና አሁን እነዚህ ልጆችም እንወያይ ምናምን ነገር ሲሉ እንወያይ የሚሉት በተቻላቸው አቅም የራሳቸውን ትምህርታቸው እንዲነካ ስለማይፈልጉ ይሄ ገርላት ታምራት ናም ትጫጫዋለ እና ገርላቱ ምናምን ላይ ኢቨን ማለት ነው ትክክል ነው ቢባል እራሱ የእነሱ ትምህርት ግን ስትል አልተነካም አይተዋል ገርላት ላይ ታምራት ላይ እንወያይ ተብሎ ቢገባ ራሱ ነው የምላችሁ እና የገርላት ተምራት ትክክለኛ ናቸው ብለን ብናሲዝ እራሱ የእነሱን ትምህርት ስህተት ግን አላሳየንም። እች ነው የሚፈልጉት እነሱም የእነሱ በጣም የተምታታ አሮጌ የሆነ ትምህርታቸው ተገልጦ በሰው ፊት እንዲታይ ስለማይፈልጉ በተቻላቸው አቅም በዚህ በገርላት ምራት ምናምን ነገር እያሉ በዚህ ለምንትን ለማለት ይሞክራሉና፣ ፕሊስ ጋይዝ ፕሮቴስታንት ወንድመቶች ርዕሴ ዛሬ ሌላ ነው እና እናንተ ላይ እንዲሄድባችሁ ብዙም አታስገድዱኝ። አታስገዱኝ አሁን መዝሙር እንስማበት። ያሻግራል የሚለው መዝሙር በጣም ጸዴ ነው። ስሙት ሁላችሁ። እዚህም አሁን እሱ እንስማ ነው ወይ ኤርሚ በየትኛው መረሳ አይፈራም እኮ ውስጥ ጥሩታ ጥሩትን ንገሩትና በኮ ውስጥ ይግባ ሆን የዚሁ እንደገባ ነው የምገባው። ለእሱ ዝግጅት እራሱ አያስፈልገኝም። እውነቱን ለመናገር ምንም የተለየ ጥናትም የተለየ ዝግጅትም አያስፈልገኝም። ያው ሄዱ ንገሩት እስቲ የምርም የማይፈራ ከሆነ አሁን እኔ ይቅርታ፣ በጣም አሁን አረጀን። በዚህ ድምፅ ማይፈራ ከሆነ ነገር መባባሉ አልወድም፣ ግን ለሰነፍ እንደ ስንፍናው በሚለው እንያዘው እና ሂዱና ንገሩት። ከዛ በኋላ በጌታ እሱ እሱም ው ቤቱ ይግባ። ቤት ነኝ በኮ ውስጥ የድህነት ትምህርት ላይ የክርስትና ማዕከል የሆነው የድህነት ትምህርት ላይ ለመወያየት ካበቀው ምናልባት የተወሰነ ገንዘብ ልቀጣል። እሱ ደግሞ አውሮፓ ያለው እንዴት አድርገን እንቀጣለን? ከዚህ ወደዛ አይመጣውም። ግፍ ነው የሚሆንብን። በቃ ዝም ብላችሁ ጠሩት፣ ሂዱ እስኪ እና ምንም በተደጋጋሚ እ ተሞክሮ የከሸፈ ነገር። በጣም እንዲህ ብታርጉት ይቀሏል። መቶ ከሚወያዩ ወይም ማለት እኛ ቤትም እኮ ናላ ነው እዚህ ገስት ላይ ና ተቀምጥ ናምን እንኳን አ በቤቱ ሆኖ ኮሆስት ላይ የድህነት ትምህርት ላይ ናና አውራ ከሚባል እኔ በጌታ ቢሞት የሚመርጥ ይመስለኛል። ሞቱን የሚመርጥ ነው ይመስለኛል። አይ ውያ ያለው ካለ ግን ይኸው ንገሩት እስኪ የድህነት ትምህርት ላይ ጥሩት። እኔ ዝግጅትም አያስፈልገኝም ብያቸዋል አለሁ። አሁን ይኸው እንደዚሁ እንደገባው እግረ መንገዴን ምንም የእሱ ነገር ብዙም ከ20 ከ30 ደቂቃ ስለማያልፍ እሱን ቶሎ ይጨርሰ ነው። እዚህ ጋር ደግሞ የልጁንም ደግሞ መልስ እንመልሳለን እዚሁ ስለዛ፣ ጥሩትና ከመጣላችሁ ማለት ነው ትምህርት ላይ ብሏል ካላችሁን ይወያያሉ። የድህነት ትምህርት በመጽሐፍ ቅዱስ በል በቤተክርስቲያን ታሪክ በአባቶች ትምህርት በል መምጣት ይቻላል። ግን ምንድነው ያው እንዳይነካባቸው የእነሱ የኢ መጽሐፍ ቅዱሳዊ የክርስቶስ ጠላት የሚያደርጋቸው ትምህርታቸው እንዳይነካባቸው፣ እንዳልኳችሁ ገላ ታምራት ምናምን በሚል ሽፍን ይላሉ፣ በዛ ውስጥ ይደበቃሉ። በዛ ውስጥ እንዳይደበቁ አድርገናቸው ነበር፣ እውነቱን ለመናገር ማለት ነው። በቃ የሆነ ሰዓት ላይ በዛ ውስጥ መደበቅ እንኳን እንዳይችሉ አድርገናቸው ነበር። ገርላት ላይ ታምራት ላይ ያለን አቋም አስረግጠን በመናገር ግን አንዳንዱ የምንድነው ከኛው ሳይሄድም አንዳንድ ሰዎች ይነሱና የተወሰነ ያውኳኩታል። ገርላት ታምራት ላይ ያለን እይታ ምን እንደሆነ ሁላችንም ጥርት ያለ አንድ ተምስ ወጥ ነገር ነው ሊኖረን የሚገባው። እሺ ገርላት ታምራት ምንድን ናቸው? መጽሐፍቱ የሚጠቅሙት ለምንድን ነው ገርላት ታምራት የሚለውን ሁላችንም መረዳት አለብን። ሃይማኖታዊ ነገር ሲሆን ምንድነው የሃይማኖት አስረጂዎቻችን በዋናነት ቅዱሳት መጽሐፍት ናቸው። አስረው መጽሐፍት ናቸው ብሉያት፣ አዲሳት ከዛስ መጽሐፍ ቅዱስን ደግሞ ያብራሩ ደግሞ ምኖች አሉ አባቶች አሉ መጽሐፍ ቅዱስን ያብራሩ ፕላስ ደግሞ አስተምህሮን ያን አንድ ጊዜ ከሐዋርያት የተቀበልነውን ከጌታ የሱስ ለሐዋርያት የተሰጠውን ሐዋርያትም ያስተላለፉልን አስተምህሮ በአባቶች በኩል ስለመጣ የጥንት አባቶችን ደግሞ በደንብ ሊታዩ ይገባቸዋል፣ ግዴታ ነው። ስለዚህ መጽሐፍ ቅዱስ ኮንሰንሰስ ፓትረም ይሄ የጥንት ሄርሳን አባቶች ኮንሰንሰስ ያለባቸው ትምህርቶች አሉ አለ የተለያዩ ርዕሶች እነሱ በደንብ ማየት የገርላት ታምራቱም ደግሞ ለጸሎትም ፕላስ ምንድን ነው በተለይ የገርላት መጽሐፍት እነዚህ የቅዱሳን የተጋርሎ መጽሐፍት ስለሆኑ እነሱ የሄዱበትን ፓዝ እያየን መስመር እያየን እኛም እንድንሄድ ነው የተጻፈ። ያጻጻፋቸው ራሱ ለዛ አገልግሎት ነው። የገርላቱ አጻጻፋቸው የተጻፉበት ምክንያት ገርል ማለት ተጋድሎ አለም የአንድ ቅዱስ ገድል ማለት ነው እና ገድል ማለት ወይም መጋደል ማለት ምንድነው? በመንፈሳዊ ሕይወት ውስጥ የሚመጣበትን ፈተና እንዴት አለፈ፣ እንዴት ወደ ጌታ ቀረበ፣ ምናምን። አሁን እንደዚህ አይነት ነገሮች የተጻፉበት ነው፣ ሰዎች ይህንን ነገር እያዩ እንዲማሩ። እሺ፣ ተምረው ደግሞ እነርሱም ወደ ክርስቶስ እንዲቀርቡ ለማድረግ የተዘጋጁ መጽሐፍት ናቸው፣ ገድላት ተአምራት ምናምን ማለት ነው። በቃ በዚህ ላይ ወጥ የሆነ አቋም ሊኖረን ይገባል። ስለዚ አሁን አንዳንድ እንግዲህ ክርስቲያኖችም እንዳታወቁት መጠንቀቅ አለባችሁ ማለት ነው። አይደል? አዎ። ማጓጓት የለብንም። ሁሉም በቃ ይህ እይታችን እንዲህ ነው። ኦርቶዶክሳዊ የሆነ እይታ ሊኖረን ይገባል። ከዛ ውጭ ግን ምንም ክርስትናችን ታሪካዊ ነው። ክርስትናችን ምንድነው? ታሪካዊ ነው። ዝም ብሎ የሆነ ሰዓት ላይ ብቅ ያለ አይደለም፣ ታሪካዊ ነው፣ ከክርስቶስ ጀምሮ የመጣ ስለዛ የፈለጋችሁትን ርዕስ አንሱና በመጽሐፍ ቅዱስና በታሪክ ኑ። ያው የድህነት ትምህርት ላይ ኑ እና አትመጡ። የድህነት ትምህርት ላይ ልትወያዩ አትችልም። ምክንያቱም የድህነት ትምህርታችሁ ከክርስቶስ አይደለም። እሱን እንግዲህ በተደጋጋሚ ስላሳየን እዚህ ላይ ምንም ቅርም አይላችሁም። እንደውም አሁን አሁን እኮ ምንድን ነበረ ዩቶ ጌታ ስም እዛ ላይ ሼር አድርጌያችሁ ነበረ። ፌስቡክ ላይም አንዳንድ ፕሮቴስታንት መምህራንም እየጻፉ ነው አይደል የጥምቀት ትምህርታችንን እንደ አዲስ እንየው እንታደስ እያሉ ፕሮቴስታንት ጸሐፊያ አይታችኋል አይደል? እና ሐኒኤል ምናምን እዚህ የነበሩ የምናውቃቸው ወንድሞች ፕሮቴስታንት ወንድሞች የጥምቀት ትምህርታችንን ዳግም እንየው፣ የድህነት ትምህርቶቻችን ምናምን፣ እነሱ እነሱ በቃ ድጋሚ እንያቸው እና ያው በቃ ተሐድሶዎች ነን ፕሮቴስታንቶች ነን እንታደስ እየተባለ ነው አይደለም ስለዚ ድህነት ትምህርት ምንም የፕሮቴስታንት የድህነት ትምህርት በጣም የራቀ ከክርስትና የጴንጤዎቹም ብቻ አይደለም። የሉትራኖቹም ቢሆን የድህነት ትምህርታቸው እጅግ ከክርስትና የራቀ የሉትራኖቹም ጥምቀት ያደናል ቅዱስ ቁርባን እውነተኛ የጌታ ስጋና ደም ብሎ የሚሉት የነሱ የራሳቸው ጸጋ ብቻ የምትለዋ ትምህርታቸው ላይ ነጻ ፈቃድን የሚጋፋ አደገኛ ትምህርትን የያዙ ሰዎች ናቸው። ቶታል ፕራቪቲን ንኮንዲሽናል ኢሌክሽንን የሚቀበሉ ሰም ኤክስተንት ማለት ነው። አንዳንድ ኮንዲሽነል ኤሌክሽን ይቀበላሉ። ኢቨን ፐርሰቨ ራሱ ወደ ሴንት ስለ የራሱ በሆነ መልኩ ከካልቪኒዝም ጋር የሚያመሳሰል ነገር አለው እና የካልቪኒዝምን ኢሬዚስታብል ግሬስ ላይ ሳይቀር በሆነ መልኩ የሚያመሳሰል ነገር ይኖራል። አሁን በሆነ መልኩ እያልኳቸው ያሉት ያኔ የተወሰነውን ስንማማር አሳያቸዋለሁ። እንዴት ካልቪኒዝም እና ሉትራኒዝም ምን ያህል የአንድ ሳንቲም ሁለት ገጽታዎች እንደሆኑ አሳያቸዋሉ። ምንም እንኳን ጥምቀት ያደናል ቅዱስ ቁርባንም አዎ የጌታ ስጋና ደም ነው ቢሉም እንኳን ቅሉ ይተላል። አይ የምር ግን በጣም ብዙ በስተት የታጨቁ ቤተ እምነቶች ናቸው። እና ፕሮቴስታንቲዝም አሁን ያን አላስጨናቂ ነገር፣ እውነቱ ለምን አያሳስበንም? ስለዛ ርዕስም አናደርጋችሁም። ብዙ አሁን መዝሙር እንስማና ትላለም። ኤቲስቱ ልጅ ያነሳውን ጥያቄ ባይሆን እንሄድበታለን።